ስለ ሁሉም ነገር እግዚአብሔር ይመስገን ብላ መታለች ሀይሚዬ፣ እየቀመማ አሜን። እግዚአብሔር ይመስገን። ተመስገን። የእውነት ጽሁፍሽ በጣም ተመችቶኛል የኔ እናት ናት። እግዚአብሔር ይመስገን። ሀፒ በርዝዴይ እንኳን ተወለሽ። ቀሪ ዘመንሽን የተባረክ የተቀደሰ ዘመን ያድርግልሽ። እግዚአብሔር ያለ ምክንያት አይሰጠንም፣ ያለ ምክንያት አያደርግልንም። ሁሉም ነገር በምክንያት ነው ነውና እግዚአብሔር ይመስገን ፈተናዎቹን የሚያመጣብንን ፈተና እንድንማርበት እንድንጠነክርበት ነው እንጂ ተማረንበት እንድናልፍበት አይደለምና፣ ተመስገን። ስለ ሁሉም ነገር እግዚአብሔር ይመስገን። ማማዬ ደስ ብሎኛል ጽሁፍሽ ማለት ነው። እግዚአብሔር ይመስገን። ቀሪ ዘመንሽን የተባረከ የተቀደሰ ዘመን አድርግልሽ። ሀፒ በርስዴ እንኳን ተወለሽ። ቅመሟ በቅርቡ ከንጉሶች ጋራ ከምትወጂው ከምታፈቅሪው ሰው ጋራ ታርቀሽ የምትመጡበትን ቀን ቅርብ ያድርግልን። እሱ ምሩቅ አይደለም። ጠላቶችሽንም የምታሳፍሪበት ማለት ነው። በዚህ አጋጣሚ ያንቺን ደስታ የማይፈልጉ ምና ህል ጠላት እንዳለብሽ ማወቅ አለብሽ። ሀይሚዬ ኔ ቆንጆ ከቡሩክ ጋራ እንደዚህ ስትሆኚ ምና ህል ደስ እንዳላቸው ማወቅ አለብሽ። ምና ህል ማለት ነው ሰው የሚወዱሽ ቢሆኑ እንደዚህ አይሆኑም ነበረ። የምድሬ ነው የምላችሁ። የምትወዱትን ትወዱላት ነበረ። ምንም ያህል ማለት ነው። ምን ፍቅር ውስጥ ሀዘን ደስታ አለ፣ ጥል አለ፣ መሳቅ አለ፣ ማልቀስ አለ፣ ብዙ ነገር አለ። እና ብዙ የሚፈራረቁ ነገሮች አሉ። ላይፍ ኢስ ሾርት ይላሉ እንደ ነጮች ሰው ምትወዷትን ብትሆኑ እሷን ምትወዱውን ትወዱላት ነበረና ምን ያህል የእሷ ደስታ የማትፈልጉ እንዳላችሁ ነው ኔ እያየሁት ያለሁኝ። ና ሀይሚና ብሩኬ መቼም እንደማይለያዩ ማወቅ አለባችሁ። ሌላው አብርሃም ወንድሟ ነው። የመጨረሻ ስንብታችን መች እንደሆነ አናውቅም ብለዋል። እውነት ነው። ነገራቶችን ተምረህበት እንድታልፍበት እንጂ አማረህበት እንድታልፍበት አይደለም። ምክንያቱም አሁን አብርሃም በዚህ ባለው ሲትዌሽን በጣም ያሳዝናል። ማለት ልጅነት ነው እንዳይባል ልጅነት የለም። የአሁን ልጆች እኮ ገና ከልጅነት ሲወጡ እያለቀሱ ነው የሚወጡት፣ ብልጦ ነው ነው የሚወጡት። የምር እና ልጅነት የለም። አንተ ግን ዴይ ቱ ዴይ እየተቀየርክ አደለም አያለውኝ እንደ በፊቱም ባለከታተላቸውም ግን ደግሞ አያቸዋለውኝ እና ነገራቶችን ተምረህበት እንድታልፍ ነው፣ እያስተማረችን ነው ባይዘዌ ሩታ እንጂ እንደዚህ አሁን ሌላ ፍቅረኛ ይዛ ምናምን ይሄንን ደስ ባይልም አንተ ደግሞ እንድተማርበት ነው። ምክንያቱም እየተማርክ አይደለም ፍቅረኛ ከፍቅረኛ ማልፋችሁ እኮ ባለትዳሮች ናቸው አይደለ? አንደኛ እምነት የላችሁም፣ ሁለታችሁም አትተማመኑ። እሷም በአንተ ላይ እምነት የላትም፣ አንተም በእሷ ላይ እምነት የለህም ማለት ነው። ትዳር ላይ እምነት በጣም ወሳኝ ናት፣ ምንም ቢሆን ማለት ነው። አንደኛ ነገር የእናንተ ትዳር እግዚአብሔር አለበት ብዬ አላስብም፣ ምክንያቱም ቀለበት ስታደርግ ዱባይ ላይ ነው አደለ፣ ቀለበት ያደረጉት ዱባይ ላይ የሄዱበትን ጊዜ አንደኛ ያው ሰአና ነበረ፣ አብይ ጾም ነበረ፣ ሕማማት ነበረ። በዚያን ጊዜ ምንድን ናደረጉት ዳንኪራን ረገጡት አይደለ እየተሳሳሙ ምናምን ነበረ፣ ፎቶ እየቦሰቱት የነበረው ማለት ነው። ይሄንን ግን ይሄንን ጊዜ አይመጣም ብለው አስበውት ነበረ ወይ ነው አላሰቡትም ነበረ እግዚአብሔር ያለ ምክንያት አይደለም። ፈተናዎችን የሚያመጣው በምክንያት ነው። ያንን ፈተናዎች ተምራችሁበት እንድታልፉበት እንጂ አመራችሁበት እንድታልፉበት አይደለም። ሶ አሁንም አብርሃም ተማርበት እያስተማረች ነው። አንደኛ እርጉዝ ነች፣ ሁለተኛ እንደዛ ሌላ ወንድ ይዛ ስትመጣ ፍቅር ገብታ ነው ፍቅር ውስጥ ገብታ ነው ምናምን ብለህ እያሰብ ከሆነ ይሄ የህፃን አስተሳሰብ ነው። እና ተማርበት፣ ማለት ነው ማለት ስራው ጥሩ ባይሆንም ባያስደስትም፣ ግን ደግሞ አይደለ፣ ሳትፈልጉ የምትገቡበት ነገር አለ ማለት። አሁን እነሱ ተያይዘው ገደል እየገቡ ነው አይደለ? ማንን? እናንተ ናችሁ ፑሽ እያደረጋቸው ያለው። ኮሜንታተሮች፣ በሩታን በኩል በአብርሃምን በኩል ሁለታቸውም እንደ ብሩኬና እንደ ሀይሜ ማለት ነው ሁለት ቦታ ተከፋፈላችኋል እና ይህንን ደግሞ ትዳር ያፈርሳል። የምሬ ነው የምላችሁ ትዳር ያፈርሳል። ሁለታቸውም ልጆች ናቸው፣ ገና ናቸው። በልጅነት ትዳር ውስጥ ሳያቁበት ነው የገቡት። ቢያቁት ማለት ነው። የምሬ ነው የምላችሁ ቀለበት ዱባይ ላይ አያደርጉትም ነበረ። ቢያደርጉትም ወቅቱና ጊዜውን ጠብቀው ያደርጉት ነበረ። ገብቷችኋል አደለም? ወቅቱ በዛን ወቅት አይፈቅድም ነበረ። ያደለም፣ ለትዳር ያደለም፣ ለጓደኝነት ምናምን። ወቅቱ የምታለቅሱበት፣ የምትጸልዩበት፣ የምትሰግዱበት ነበረ፣ ጊዜው ማለት ነው። በዛን ወቅት ማለት ነው። እነሱ ምንድን ነው ያደረጉት? ጭራሽ እኮ ላይቭ ላይ መስለው የምትመጡት መስነው፣ ሰዓቱ፣ ጊዜው፣ ቦታው እየተቀጣጠሩ ነበረ። እና እነሱ ገደል የከተቷቸው ማን ናቸው? ኦዲየንስ ናቸው። ማንም አይደለም። እና ይሄንን ፈተና ይመጣል ብለው አላሰቡትም። እና የነገውን ማሰብ አለብን፣ መቼ እንደሚመጣ አናቅም። ሶ ተመስገን ብለህ እግዚአብሔርን እያመሰገንክበት ሂድበት እንጂ እያማረርህበት መሄድ የለብም ማለት ነው። አብርሃም ወንድማችን እግዚአብሔር አምላክ ትዳራችሁን አሁንም ያስተካክልላችሁ ይስተካከላል። አንተ ሰከን ማለት አለብህ አብርሃም። እንትና ሮታ ልክ ነች በብዙ መንገድ አስተምርሃለች በብዙ ነገር ማለት ነው። ግን በዛን ወቅት እና ጊዜ አልሰማሃትም፣ አላመንካትም እሷ እያወራችን ትተ በራስ መንገድ እየሄድክ ነበረ። ያንን መንገድ ደግሞ እያበላሸው ነበረ ማለት ነው። ሲሆን አንዳንዴ ሰዎችን ጠይቀን የምናደርገውና በራሳችን በኮንፊደንስ የምናደርገውን ነገር ጠንቅቀን ማወቅ አለብን ማለት ነው። በኮንፊደንሳችን የምናደርገውን ነገር በጣም ልዩነት አለው። ሰዎች ደግሞ ጠይቃቸው የምታደርጉት ነገር ከሌላ ሰው ከሁሉም ጠይቃችሁ የሁሉም አስተሳሰብ ልዩ ስለሆነ በሁሉም ሀሳብ ተቀብላችሁ ያንን ነገር ትክክል ሆኖ ይገኛል ማለት ነው። እና አብርሃም ነገራቶችን ቆም ብሎ አለማሰቡ ነው ይሄንን ሁሉ የመጣው ማለት ነው። እና ቢያ ገና ከመጀመሪያው ከቀለበቱ ብትነሱ ይሄንን ፈተና ባልመጣ ነበር ብዬ አስባለሁኝ። እግዚአብሔርን ፍሩት፣ ሰውንም ማክብሩ ማለት ነው፣ ቃሉ ነው የሚለው እና ሩታንም እግዚአብሔር አምላክ ልብሽን ይመልሰው። በነገራችን ላይ ትዳር ክብር ነው፣ ትዳር ቅዱስ ነው። ነገር ዝም ብላችሁ እንደ ቲሸርት አውጥታችሁ የምትቀይሩት አደለም፣ የሱ እቃ አደለም ማለት ትዳር። በዛ ላይ ኮ እነሱ ሶስተኛ ምዕራፍ ሄደዋል አደለም? እና ማክበር አለብሽ፣ ቤተሰቡ ማክበር አለብሽ። እና እሱንም ከዚህ በላይ ባትቀጪው ጥሩ ነው። ቀጥተሽዋል ከዚህ በላይ ቅጣቱ ተገቢ ነው ብዬ አላስብም። የልጅሽ አባት ነው መቼም ማትለውጪው ማለት ነው። የልጅሽ አባት ነው እና እንደዚያ እላፊን ቃላት ባትናገሪ ጥሩ ነው። አንደኛው አልፈርድብሽም። እርግዝናው ያንጫንጫል፣ ሳትፈልጉትን የሚያወጣው ቃላቶችን እንትኑ እርግዝናው ባጠቃላይ ያንጫንጫል ማለት ነው እና ከዚህ በላይ ባትቀጅው ጥሩ ነው ብዬ አስባለሁ። እና እግዚአብሔር ለሁላችን ልቡን ይስጠን።